ቃል በገባሁት መሰረት የቤቱን ግምት ላወቀ የሁለት መቶ ብር ካርድ እሸልማለሁ ባልኩት መሰረት አሸናፊዋ አይን አዲስ አይን አዲስ የሚል ቤጅ ነው። ስልክ ቁጥር አስቀምጪልኝ ለምትፈልጊው ሰው የሁለት መቶ ብር ካርድ እልካለሁ ማለት ነው። ቃል አይሻርም። እሺ እና የሁለት መቶ ብር ካርድ አሸናፊዋ አይን አዲስ አይን አዲስ የሚል ነው። ብዙ ከእሷ ቀጥሎ ጽፋችኋል። ነገር ግን መጀመሪያ ኮመንት የጻፈው ሰው ስለሚያሸንፍ አይን አዲስ አይን አዲስ የሚል ቤጅ ነው ካርዱን ያሸነፈችው ማለት ነው። እና ፖፖስ እንዴት አድርገ በነገራችን ላይ ፖፖ ብዬ በሰራሁት ቤጅ ላይ ብዙ እህቶች ተቃውሞ አድርሳችኋል። ምክንያቱም አሁንም እንድትበሉ አልፈልግም፣ የመዳም ቀማጎች የአረብ ሀገር እህቶቼ እኔም እህቴ ስደተኛ ናት እንድትበላ ካላግባብ ግን አልፈልግም። ለአንዳንድ ሰው ቤጅ ማሳደጊያ ሊሆን ይችላል የአንዳንድ ሰው ፍሮል ማምጣት ሊችል ይችላል ግን ዋናና ዋና ቁማር ነው በዛ ማንም ተለወጥነ ሲል ሰምቼ አላውቅም ምናልባት በእናንተ የተለወጡ ሰዎች ሊኖሩ ይችላሉ እንጂ መዳብ ቤት ሆነን እኔም ለስድስት ዓመታት ለሰባት ዓመታት አረብ አገር ነበርኩ ብዙ አይነት ከቲያንስ ጀምሮ ቁማር እንደሆነ ተረድቸዋለሁ ስለዛ ብራችሁ እንዳትበሉ የምን ጌም መግዛት ነው የምን አያራሳ ጊዜ ማቃጠን ነው ለፍተንም ደክመንም ተሰደንም አላለፈልን እንኳን ቁማር ተጫውተን። ስለዛ ሌላ እውቀት ብሸምቱበት ሌላ ነገር በትማሩበት ጠቃሚ ነው። የምታስፈራሩ ልጆች አይመለከታችሁም። እናንተም የቁማሩ አጋሮች ስለሆናችሁ ነው ማለት ነው። ሌሎቹ ምንም የማያውቁ እህቶችን አሁን ላይ እየሄዱ ያሉትን እህቶችን እያተለላችሁ እያከሰራችሁ ስላላችሁ ያ እንዳይነቀባችሁ ነው እንጂ ጠቃሚ ቢሆን ብዙ ሰው እነ ሳራ ብዙዎቹ ሰርተውበታል። ይሄ ነገር ቁማር ነው፣ ከሃይማኖታችሁም ጋር የሚያጋጫ በዛ ላይ ደግሞ ቁማር ነው። ቁማር ማለት እናንተ በብራችሁ ጌም እየገዛችሁ ትሰጣላችሁ ለዛ ሰው፣ ስለዚ ለዛ ሰው እድገቱ ነው፣ ለእናንተ ደግሞ ገንዘባችሁ ኪሳራ ነው እንጂ መቼም አድጋችሁ አትለወጡም። ሁለት ሰው አንድ ሰው ሊሆን ይችላል በእናንተ ቴሌግራም ከፍቶ ሀምሳ ሰላሳ ሀያ ሺህ ሰው ሰብስቦ እየነገደ ለያነ ሊሆን ይችላል ቻንስ አንድ ቻንስ ላይ ብዙዎቻችን ገብተን ተበልተን ወጥተናል። ነገር ግን እኛ ብንበላ ሌሎች ወቶቻችን ደግሞ ከኛ እንዲማሩ እንፈልጋለንና ማንኛውም የሶሻል ሚዲያ ከዩትዩብ ውጭ እንዳትጠቀሙ። ዩትዩብ ትሰራላችሁ በለፋችሁበት ይከፈላችኋል። ካልሰራችሁ አይከፈላችሁም። ይሄ ነው ያለው ነገር። በሰራችሁት ቀን በሰራችሁት ግን ቢው ከፍ ያለ ከሆነ ሁሉም ነገር ላይካችሁ መስታወቂያችሁ የሚከፈላችሁ ከሆነ ተከፈላላችሁ ከዛው እጪ ግን አይከፍልም። ይሄ አዲስ ፖፖ ምናምን ምን ነው ፖፖ? ሽንት ቤት ቤታችን ሞልቷል፣ እንዳትጠቀሙ ሽውዶቼ አሁንም ተስፈራሪ እንኮ ምን ኑ ተቀላቀሉ የምትሉ ምትሉ አገር እህቶቼ እንዳትሸወዱ፣ እንዳትበሉ፣ ኑ እንቀላቀል፣ ኑ አብረን እንስራ ለሚሏቸው ቦታ እንዳሰጡ ማለት ፈልጋለው። ሌላ ብዙ ቋንቋ መማር ትችላላችሁ። ስለ ኮምፒውተር ቱብ ላይ ማለ መማር ትችላላችሁ። ብዙ ነገሮችን ማካክተት ትችላላችሁ እንጂ ይሄ ፖፖ ምናምን የሚባል ፔጅ ላይ ገብታችሁ ጊዜያችሁን ብራችሁን ሃይማኖታችሁን ክብራችሁን እንድታጡ አልፈልግም አሁንም ወደፊትም ወደኋላም ማለቴ ነው እሺ እኔ ማ ለፈው ቃል በገባሁት መሰረት የቤቱን ግምት ላወቀ የሁለት መቶ ብር ካርድ እሸልማለሁ ባልኩት መሰረት አሸናፊዋ አይን አዲስ አይን አዲስ የሚል ቤጅ ነው። ስልክ ቁጥር አስቀምጭልኝ ለምትፈልጊው ሰው የሁለት መቶ ብር ካርድ እልካለሁ ማለት ነው። ቃል አይሻርም። እሺ እና የሁለት መቶ ብር ካርድ አሸናፊዋ አይን አዲስ አይን አዲስ የሚል ነው። ብዙ ከሷ ቀጥሎ ጽፏችኋል። ነገር ግን መጀመሪያ ኮመንት የጣፈ ሰው ስለሚያሸንፍ አይን አዲስ አይን አዲስ የሚል ቤጅ ነው ካርዱን ያሸነፈችው ማለት ነው። እና ፖፖስ እንዴት አድርገ ፖፖፖ። በነገራችን ላይ ፖፖ ብዬ በሰራሁት ቤጅ ላይ ብዙ እህቶች ተቃውሞ አድርሳችኋል። ምክንያቱም አሁንም እንድትበሉ አልፈልግም። የመዳም ቀማጎች የአረብ ሀገር እህቶቼ፣ እኔም እህቴ ስደተኛ ናት። እንድትበላ ካላግባብ ግን አልፈልግም። ለአንዳንድ ሰው ቤጅ ማሳደጊያ ሊሆን ይችላል። የአንዳንድ ሰው ፍሮል ማምጣት ይችል ይችላል። ግን ዋናና ዋና ቁማር ነው። በዛ ማንም ተለወጥነው ሲል ሰምቼ አላውቅም። ምናልባት በእናንተ የተለወጡ ሰዎች ሊኖሩ ይችላሉ፣ እንጂ መዳብ ቤት ሆነን እኔም ለስድስት ዓመታት ለሰባት ዓመታት አረብ ሀገር ነበር። ብዙ አይነት ከቲያንስ ጀምሮ ቁማር እንደሆነ ተረድቼዋለሁ። ሰለዛ ብራችሁ እንዳትበሉ። የምንጌም መግዛት ነው፣ የምን አራሳ ጊዜ ማቃጠም ነው። ለፍተንም ደክመንም ተሰደንም አላለፈልን እንኳን ቁማር ተጫውተን። ሰለዛ ሌላ እውቀት ብሸምቱበት፣ ሌላ ነገር በትማሩበት ጠቃሚ ነው። የምታስፈራሩ ልጆች አይመለከታችሁም። እናንተም የቁማሩ አጋሮች ስለሆናችሁ ነው ማለት ነው። ሌሎቹ ምንም የማያውቁ እህቶችን አሁን ላይ እየሄዱ ያሉት እህቶችን እያታለላችሁ፣ እያከሰራችሁ ስላላችሁ ያ እንዳይነቀባችሁ ነው እንጂ ጠቃሚ ቢሆን ብዙ ሰውነሳራ ብዙዎቹ ሰርተውበታል። ይሄ ነገር ቁማር ነው፣ ከሃይማኖታችሁም ጋር የሚያጋጫ በዛ ላይ ደግሞ ቁማር ነው። ቁማር ማለት እናንተ በብራችሁ ጌም እየገዛችሁ ትሰጣላችሁ እዛ ሰው ስለዚ ለዚያ ሰው እድገቱ ነው። ለእናንተ ደግሞ ገንዘባችሁ ኪሳራ ነው እንጂ መቼም አድጋችሁ አትለወጡም። ሁለት ሰው አንድ ሰው ሊሆን ይችላል በእናንተ ቴሌግራም ከፍቶ ሀምሳ ሰላሳ ሀያ ሺህ ሰው ሰብስቦ እየነገደ ለያነ ሊሆን ይችላል። እንደ ቻንስ አንድ ቻንስ ላይ ብዙዎቻችን ገብተን ተበልተን ወጥተናል። ነገር ግን እኛ ብንበላ ሌሎች ውቶቻችን ደግሞ ከኛ እንዲማሩ እንፈልጋለን እና ማንኛውም የሶሻል ሚዲያ ከዩቱዩብ ውጭ እንዳትጠቀሙ ዩቲዩብ ትሰራላችሁ፣ በለፋችሁበት ይከፈላችኋል። ካልሰራችሁ አይከፈላችሁም። ይሄ ነው ያለው ነገር። በሰራችሁት ቀን በሰራችሁት ግን ቢዩ ከፍ ያለ ከሆነ ሁሉም ነገር ላይካችሁ፣ መስታወቂያችሁ የሚከፈላችሁ ከሆነ ትከፈላላችሁ። ከዛ ውጭ ግን አይከፍልም። ይሄ አዲስ ፖፖ ምናምን ምን ነው ፖፖ፣ ሽንት ቤት ቤታችንን ሞልቷል። እንዳትጠቀሙ ሺ አሁንም የምታስፈራሪ ኮመንት የምትጽፉ ኑ ተቀላቀሉ የምትሉ የአረብ አገር እህቶች እንዳትሸወዱ እንዳትበሉ። ኑ እንቀላቀል ኑ አብረን እንስራ ለሚሏቹ ቦታ እንዳሰጡ ማለት ፈልጋለው። ሌላ ብዙ ቋንቋ መማር ትችላላችሁ። ስለ ኮምፒውተር ዩቲዩብ ላይ ማለ መማር ትችላላችሁ ብዙ ነገሮችን ማካከተት ትችላላችሁ እንጂ